የታላችሁ ፍሬ ሰባት አለ ሆነኝ ከአደ የፓረንታል ኮንሰልታንሲ ትሬኒንግ ሴንተር። እንግዲህ ዛሬ አንድ ረድ ያለ ጥያቄ ደግሞ ወላጆችን መጠየቅ እፈልጋለሁ። እንግዲህ ልጆ ኦፍኮርስ ይሄ ለመምህራኖች የሚሆን ጥያቄ ነው። መምህራኖችም ወላጆችም ሌላውም ሰው የሚመለከተው አካል መመለስ ያለበት ነው ብለን አስባለን። ልጆቻችን ወይም አሁን ያለው ጄኔሬሽን ከአስር ኦፍኮርስ ከአምስት ከአስር ከአስራ አምስት ዓመት በኋላ የት ደርሰው ማየት ይፈልጋሉ? ምንስ እንዲሰሩ ይፈልጋሉ? ምክንያቱም ዓለም በፍጥነት እየተቀየረ ያለበት ጊዜ ነው። በአብዛኛው የቴክኖሎጂ ዘመን ነው፣ የኢንፎርሜሽን ዘመን ነው። ስለዚህ እነዚህ ልጆቻችን የት ደርሰው ማየት ይፈልጋሉ ኖርማሊ፣ እኛ እንደ ሀገር የራሳችንን ሀሳብ የራሳችንን ኦፍኮርስ ያለንን አይደንቲቲ አስጠብቀን ለመቆየት የሚያስችልን ምንድን ነው፣ አእምሮ ያለው ሰው ወይም የሚያስብ ሰው፣ የሚመጣብን ቻለንጅ መከላከል የሚያስችል ትውልድ መፍጠር አለብን። አት ዘ ሴም ታይም ደግሞ ያንን ወደ ፕሮቴክት ማድረግ የሚችል ትውልድ መፈጠር አለበት የሚልነት ስለዚህ ይህንን ብዙዎቻችሁ ሼር ብታደርጉት ደስ ይለናል። ላይክ ሼር ብታደርጉት ደስ ይለናል። ጤና ይስጥልኝ።